ሰላም ጤና ይስጥልኝ፣ እንደምናላችሁ ውድ ቻናል የተከታታዮች። እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ቀላልና የሚጣፍጥ የእርጥብ አሰራርን አሳያችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዚያ በፊት ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ እንደተለመደው ላይክና ሼር እያደረጋችሁ አብራችሁ የሆኑ ወደ አሰራሩ እንሄዳለን። በዋነኝነት የምትጠቀመው ግብአት ድንች ነው። ድንቹን አጥቤ ልጬ እንደዚህ በስስ በስሱ ከትፌ አዘጋጃችኋለሁ። ከዚያ ውሃው እንዲጠልልን እንዲጠነፈፍልን በማጥለያ እንደዚህ እናስቀምጠዋለን። ሌሎችን ግብአቶች ላሳያችሁ። እዚህ ጋር ቀይ ሽንኩርቱን እንደዚህ በስስ በስሱ አድርጌ የከተፍኩት ቀይ ሽንኩርት አለ። ነጭ ሽንኩርት እጠቀማለሁ። ቃሪያ አለኝ። ቲማቲም ተልጦ የተከተፈ ቲማቲም አለኝ፣ እና በጣም ያልበሰለ አቮካዶ። ቅመማ ቅመሞችን በኋላ እየሰራ አሳያችኋለሁ። ከዚያ በመቀጠል መጥበሻ ንጥድና የተወሰነ ዘይት እንጨምራለን። ሳና በዛ ድንቹን ለመጥበስ ማለት ነው በቀጣይ ምርጥ የኪኒቱ አሰራርን ይዤላችሁ ቀርባለሁ። በጣም ቆንጆ የኪኒቱ አሰራር ነው። እንዲደርሳችሁ ሰብስክራይብ ያደርጋችሁ ተቀላቀሉኝ። ከዚያ በመቀጠል ድንቹን እንደዚህ እንጨምርና እንጠብሰዋለን። እንደ ችብስ ድርቅ እንዳይልብን ነጣ አድርገን ነው ድንቹን የምንጠብሰው። በጣም ቀላል ነው። እንግዲህ እርጥብን እንዴት ስሰሩት እናንተ እንዴት እንደምትወዱት ኮሜንት ላይ እንደ ሁልጊዜ ጻፉልኝ። እኔ ራሴን አሰራር እያካፈልኳቸው ነው። ዘይት ሳላበዛ ነው እኔ የምጠብሰው። እንደዚህ ገልበጥ ገልበጥ እያደረገው እጠብሰዋለሁ። ብዙ መስራት የምትፈልጉ ከሆነ ያው ዘይቱ ቢበዛ ችግር የለውም። እኔ ግን በኋላ ሌላ የምጠብሰው ስለሌለኝ አነሳ አድርጌ ዘይቱን ተጠቅም ያለው ከዚያ በኋላ እናጠለዋለን። ንጹህ ማጥለያ ላይ ንጹህ ወረቀት ወይም ንጹህ ጨርቅ መጠቀም ትችላላችሁ። ለማጥለያ ማለት ነው፣ ለማድረቂያ ዘይቱን። ከዚያ በኋላ ያለኝን የቀረኝን ድንች ሁሉንም ጠብሼ እጨርሳለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮውን ላይክ ስታደርጉ ለሌሎች እንዲደርስ ያገዘኛልና በቅንነት ላይክ እያደረጋችሁ ተመልከቱ። ይኸው እንግዲህ እንደዚህ ጠብስ ጠብስ አድርገዋለሁ። አዲስ ቲክቶክ አካውንት ከፍቻለሁ እና ፎሎ እያደረጋችሁ ተቀላቀሉኝ። ቲክቶኬን ዲስክሪብሽን ቦክስ ላይ ሊንኩ አለላችሁ፣ ወይም ፕሮፋይሌ ተጭናችሁ የቲክቶክ አካውንቴን ማግኘት ትችላላችሁ። ድንቹን እንግዲህ እንደዚህ በነጩ ጠብሼ ጨርሻለሁ። አጥንፌ አስቀምጠዋለሁ። እንደዚህ እናጥለዋለን። በነገራችን ላይ በጣም ቀላል ነው። ቶሎ አስባችሁት ቶሎ የሚደርስ ግን ደግሞ ቆንጆ የሚጣፍጥ በተለይ ለልጆቻችሁ ቆንጆ ነው። በቤታችሁ እንደዚህ ቀላል አድርጋችሁ መስራት ትችላላችሁ። እንግዲህ ድንቹ እንደዚህ ጠብሼ እጨርሻለሁ። ከዛ በመቀጠል ዘይቱን ራሱን ሆኖ ነው የምጠቀመው። ቀይ ሽንኩርቱን ጠበስ ጠበስ አድርገዋለሁ። ቀይ ሽንኩርቱንና ነጭ ሽንኩርቱን ጨምሬ አቁላለዋለሁ። በሌላ ዘይት አልጠቀምም። ራሱን የቀረኝን ዘይት በቀረኝ ዘይት ነው የምሰራው ማለት ነው። ሽንኩርቱ እንደዚህ ካቁላላሁት በኋላ ቲማቲሙን ይጨምራለሁ። ቲማቲሙን ልጬ ነው የከተፍኩት። አንዳንድ ጊዜ እንደዚህ ቲማቲም ምናምን ሳይጨመርም ሲሰራ አይቻለሁ። ግን እኔ እንደዚህ ሰርቼ ሞክሬውም ይጣፍጣል። እንደዚህ የዚህኛውን አሰራር ላሳያችሁ ብዬ ነው ቲማቲምም ሳይጨምር ቆንጆ የሚጣፍጥ እርጥብ መስራት ይቻላል ላችሁ ነው። ቲማቲሙንና ቀይ ሽንኩርቱን አንድ ላይ እንደዚህ ትንሽ አውቁላላሁት። ከዚያ በመቀጠል ቅመማ ቅመሞች ቅመሞችን የሚጨምረው ዋናው የማጣፈጫው ቅመማ ቅመም ነውና፣ ቁንዶ በርበሬ ጨምር ያለው ቁንዶ በርበሬውን ጨምሬ ትንሽ እቀላቅለዋለሁ። ዋናው የእርጥብ ቅመም እኔ የሚመስለኝ ቁንዶ በርበሬና የመጥበሻ ቅጠል ተፈጭቶ ሁለቱም እና ነጭ ሽንኩርት። ይህኛው የጥብስ ቅጠል ነው ወይም ሮዝመሪን። መጀመሪያ የጨምሮት ቁንዶ በርበሬ ነው። ከዛ የመጥበሻ ቅጠል እኔ ግን ነጭ ሽንኩርትና ዝንጅብል አንድ ላይ የተፈጨ ነጭ ቅመም አለኝ። ነጭ ሽንኩርትና ዝንጅብል ደርቆ የተፈጨ ማለት ነው። ከሱ ላይም ትንሽ ይጨምርበታለሁ። የበለጠ ቆንጆ ጣዕም እንዲኖረው ነው የሚያደርገው። በጣም ይጣፍጣል። ጨምር ያለው እንግዲህ እኔ እርጥብን ስሰራ እነዚህን ቅመሞች ይጠቅማለሁ። ከሌላችሁ የመጥበሻ ቅጠልና ቁንዶ በርበሬ ብቻ መጠቀም ትችላላችሁ። ስልሱን እንግዲህ እንደዚህ ቆንጆ አድርጌ ከሰራሁ በኋላ ድንቹን እንጨምራለን። ወደ ጎን በግብን እንለውና ጨውን የጨምሩ ጨው እንደፍላጎታችሁ ነው። ጨውን ጨምሬ የጎደለውን ሁሉን ካስተካከልኩ በኋላ ከዛ እንደዚህ ጨርሻለሁ። ወደ ጎን እንደዚህ ካደረግን በኋላ ድንቹን እንጨምራለን። ከዚያ ድንቹንና የሰራ ነውን። ስልስ አንድ ላይ መቀላቀል ነው። ሽታ ሁሉ በጣም ነው የሚጣፍጠው። ዋናው ማጣፈጫ እንግዲህ ቅመማ ቅመም ነው። ቅመሞቹን በደንብ አድርጋችሁ መጨመርና እንዲዋሃድ ማድረግ ነው። ከዚያ በኋላ እንደዚህ እንቀላቅለውና በደንብ ድንቹና ቁሌቱ ስልሱ አንድ ላይ እንዲዋሃድ ካደረግኩ በኋላ ቃሪያ ጨምራለሁ። ቀሪውን እንደዚህ ጣል ጣል ካደረኩ በኋላ ትንሽ እንዲቆይ ትንሽ ነው ከዛ ማቆየው። ከዛ እሳቱን እናጥፋለን። ከዚህ በኋላ አያስፈልገንም እሳት። ከዛ በመጨረሻ አቮካዶን እንደዚህ ስላይስ አድርጌ ከጥፌ አዘጋጅቸዋለሁ። እዩት ምን እናረጋለን? እሳቱን ማጥፋትና እንዲቀዘቅዝ ማድረግ አለብን። ከዛ አቮካዶን ከላይ እናረጋለን። እንደዚህ ካደረኩ በኋላ እንግዲህ እርጥቡን ሰርቼ ጨርሻለሁ። ይኸው በጣም ነው የሚያምረው፣ ቆንጆ አድርገን የሰራሁት። ከዛ በመቀጠል በዳቦ ወይም በቂጣ ጠቅልላችሁ እንደ ሳንድዊች መስራት ነው። እኔ በዳቦ ለዛሬ እየሰራሁ አሳያችኋለሁ። ዳቦን እንደዚህ ከቆረጡት በኋላ መሀሉ ውስጥ ያለውን እንቡጡን አውጥቼ እኔ አድርቄ ፈጭቼ ለአሳ መጥበሻ እጠቀመዋለሁ። የዳቦን ውስጡን ማለት ነው። ከዚያ የሰራ ነውን እርጥብ ዳቦ ውስጥ እንደዚህ እንደ ሳንዱች ማድረግ ነው። ቀላል ነው። ቂጣም ከሆነ በቂጣ መጠቅለል ነው። ይኸው እንደዚህ ቆንጆ አድርጋችሁ እርጥብን መስራትና መመገብ ትችላላችሁ። በጣም ቀላል ነው። በቀጣይ ምርጥ የኬኔቱ አሰራርን ይዤላችሁ ቀርባለሁ። ስለተከታተላችሁኝ፣ ስለምንሰጡኝ ሀሳብ አስተያየት ከልብ አድርጌ አመሰግናለሁ። ቻው